ጤና ያስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደያዝናቸው መረጃዎች አለፍን። መልካም ጊዜ። አቶ ታዬ ደንደአ በፌስቡክ ገጹ የትላንትናውን የዶክተር አብይ ወደ ስልጣን የመጡበትን ሰባተኛ አመት አስመልክቶ የመጋቢት 24 አከባበር፣ ለምን በነጠላ በሚል ርዕስ አንድ ጽሑፍ አጋርቷል። እሱን ይዘንላችኋል። ከበርካታ አካባቢዎች ተጨባጭ መረጃዎች ተሰብስቧል። በከተሞች እስከ ስድስት ሰዓት ሱቅን የከፈተ የሚቀጣ መሆኑም ታውቋል። ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያውያን እጅግ የተወደደው ለውጥ ሰባተኛ ዓመቱ ትላንት በአብዛኛው ኦሮሚያ በግዴታ ሰልፍ ሲደገፍ ውሏል። የብልጽግና ደሴት ነዋሪዎች ከፊት ሆነው ሲጨፍሩ ህዝቡ እያለቀሰና እያዘነ ከኋላ አጅቧል። መጠነኛ ሰልፍ በአሶሳ እና በወላይታ ተወስዶ ከመታየቱ ባሻገር ትዕይንቱ በኦሮሚያ ተወስኗል። አንድ ክልል ሀገራዊ የተባለውን አጀንዳ ብቻውን ለምን እንደወሰደ ያጠያይቃል። ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይሻላል። ያለበለዚያ ትርክቱ ነጠላ ይሆናል። ወይስ የወል ትርክት ግንባታው ቆሟል? መልስ ያስፈልጋል ይላል። አቶ ታዬ ደንደአ ጽሁፉን ይቀጥላል። ይሁንና ሰባተኛው ዓመት ትላንት በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከሁለት ምክንያቶች በአንዱ ወይም በድምር ሊሆን ይችላል። አንደኛው ከለውጥ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል። ኦሮሚያ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑም በላይ ለብልጽግና ቀል በግድ ሲሰለፍ ከራርሟል ሁለተኛው ደግሞ ከመቼውም ጊዜ በላይ በመከራ የተዘፈቀውን እና የሞተ ዘመዱን እንኳን ለመቅበር የተቸገረውን ኦሮሞ ልዩ የስርዓቱ ተጠቃሚ ለማስመሰል እና ከወንድሞቹ ጋር የማቃቃር ድራማ መሆኑ ይገመታል። ፖለቲካ ቁማር መሆኑ በአደባባይ ከመነገሩ እና በተግባርም ከመፈጸሙ አንፃር ይህም ሚዛን ያነሳል። ምን ይመስላችኋል? በማለት ጽሑፉን ቋጭቷል።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

ተስፋውን ጥሏል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መወጣት አለባት። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሪ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን አጽንኦት ሰጥተው ተናግረዋል ሲል ካፒታል ዘግቧል። ከመንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ ነኝ አለ ኦብነግ። በ2010 ዓ ም ከፌዴራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ በመሆን በሀገሪቱ የፖለቲካ ሂደት ውስጥ በሰላማዊ መንገድ መሳተፉን እንደሚቀጥል የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ስራ አስፈጻሚ ኮሚቴ አስታውቋል። ስራ አስፈጻሚ ኮሚቴው በዛሬው እለት ባወጣው መግለጫ በፈረንጆቹ መጋቢት ሰላሳ ቀን 2025 በኦብነግ ሊቀመንበር አብዱራህማን ማሃዲ የወጣውን እና በኢትዮጵያ መንግስት ላይ የኃይል እርምጃ እንዲወሰድ የሚጠይቀውን ደብዳቤ በማሻማ መልኩ እንደሚያወግዝ ገልጿል። ለፖለቲካ ትርፍ ሲባል ህዝብን የመከፋፈል፣ ለሰላም እና መረጋጋት ጠንቅ የሆነ አመጽ እና ሁከትን የሚፈጥር ማንኛውም አይነት አመለካከት ራስን በራስ የማስተዳደር መብት ለተጎናጸፈው የሶማሊያ ክልል ህዝብ የሚጠቅም ባለመሆኑ ተቀባይነት የለውም፣ ያለው ኦብነግ የቀረበው የአመፅ ጥሪ የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም አይወክልም ብሏል። የሰላም ስምምነቱን ተግባራዊ ለማድረግ በመንግስት በኩል ያለውን ቁርጠኝነት በመገንዘብ በሀገር ውስጥም ሆነ በውጭ ሀገራት የሚገኙ ወገኖች በሙሉ የክልሉ ሰላም አሁን ባለበት ሁኔታ ተረጋግቶ እንዲቀጥልና ልማት እንዲፋጠን እንዲረባረቡ ጥሪ አቅርቧል። ጸረ ሰላም አመለካከት ያላቸው ግለሰቦች በፓርቲው ስም በሚፈጽሙት ኃላፊነት የጎደለው ድርጊት ምክንያት በፓርቲው ህጋዊነት እና በሚያደርገው የፖለቲካ እንቅስቃሴ ላይ ተጽዕኖ እንዳያሳድር ለማድረግ የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስቦ ተገቢውን ህጋዊ እርምጃ የሚወስድ መሆኑን ፓርቲው በመግለጫው አስታውቋል። የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ከስድስት ዓመት በፊት አስመራ ላይ ከፌዴራል መንግስቱ ጋር ከተፈራረመው የሰላም ስምምነት መውጣቱን የሚገልጽ መግለጫ ከወር በፊት መውጣቱን ተከትሎ የፓርቲውን ምክትል ሊቀመንበር ጨምሮ የኦብነግ ስራ አስፈጻሚ ኮሚቴ መግለጫው እንደማያውቁ እና ፓርቲውን እንደማይወክል መግለጻቸው ይታወሳል። የሱዳን የፈጥኖ ደራሽ ኃይል ንብረትነቱ የሱዳን ጦር የሆነ የጦር አውሮፕላን መጥቶ መጣሉ ተሰምቷል። ፈጥኖ ደራሽ ኃይሉ ዛሬ ሐሙስ ንብረትነቱ የሱዳን ጦር የሆነ አንቶኖቭ አውሮፕላን በሰሜን ዳርፉር መጥቶ መጣሉን አስታውቋል። የፈጥኖ ደራሽ ኃይሉ መታው ያለውን የጦር አውሮፕላን ቪዲዮ የለቀቀ ሲሆን፣ ሮይተርስ የቪዲዮውን ትክክለኛነት ማረጋገጥ እንዳልቻለ ዘግቧል። የሱዳን ጦር በበኩሉ በጉዳዩ ላይ አስተያየት ከመስጠት መቆጠቡ ተሰምቷል። በተያያዘ ዜና የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በደቡብ ሱዳን ይፋዊ የስራ ጉብኝት ማድረጋቸው ታውቋል። ፕሬዝዳንቱ ጉብኝቱ አገራቸው ከደቡብ ሱዳን ጋር ያላትን ግንኙነት ለማጠናከር ያለመ ነው ተብሏል። ፕሬዝዳንት ሙሴቬኒ ወደ ጁባ ያመሩት በፕሬዝዳንት ሳልቫኪር ግብዣ መሆኑን የተናገሩ ሲሆን፣ በሁለቱ አገራት መሃል ያለውን ግንኙነትና ትብብር ለማጠናከር መወያየታቸውንም ተናግረዋል። ውጥረት በቀጠለባት ደቡብ ሱዳን ኡጋንዳ ጦሯን ወደ ደቡብ ሱዳን በመላክ ለፕሬዝዳንት ሳልቫኪር ድጋፍ እያደረገች ትገኛለች። በናስር ከተማ በተፈጸመ ጥቃትም የኬሚካል መሳሪያ ተጠቅማለችም ተብላ ስትወቀስ መቆየቷ ታውቋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።